ሰላም ጤና ይስጥልን። ውድና የተከበራችሁ የገኒ ኢትዮ የዩቱብ ቻናል ቤተሰቦች፣ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይክ፣ ኮመንት ማድረግን አትርሱ። ጽናት ተከታታይ ድራማ በባለፈው ክፍል የኪራ እናትና አባት ወደ ስራ ቦታቸው ለመመለስ አቅደው እንዲሁም ጽናት ናሆምንና ኪራ ናስታርቃ ነበር ያለቀው። የዛሬው ክፍል ደግሞ እነሆ ጽናት ኪራን ከአብሮ አደግ ጓደኛው ጋር ለማስማማት ደፋ ቀና እያለች እሱ ግን ከትናንት ማንነቱ እሷን ከመስደብና ከመንጓጠጡ አልወጣም። በዚህ ስድቡ በጣም የተከፋቸው ፅናት ቆይኔ፣ ለሱ ምን ብሆንለት ነው የሚወደኝ? ሁሌ አንድ ነገር አያጣም እያለች ነገሩ ሆድ ሆዷን እየበላት ኪችን ቆማለች። አባቷ ጋር ስትደውልም እህል ማይቼ ብለው ቢነግሯት በባለፈው ለኪራ ጣልመንጃ ተሰጥዋ ብሎ ወንድ ልጅ ነው ተብሎ ቤቲ ፅንሶ እንዲቋረጥ አደረገችባት። ዛሬ ደግሞ ምን ብለው ይሆን? ብቻ ግን ጽናት ህልሙ ደስ ያላት አትመስልም። እናም ህልም እልም በላባይ አለች። ስለ ትምህርቷ እየጠየቋት፣ ሰሞኑን ትንሽ አመም አርጎኛ አይደርኩም እንጂ ደህና ነኝ እያለች፣ ኪራ መጣ። ጽናት አላት፣ ምን ፈለክ? ይቅርታ ልጠይቅሽ ና የመጣው ታላት ቦታ አውቅ የለ ይቅርታ ብሎ ሊያቅፋት ሲል ሰራተኛ ትታቀፍም አለችው። በተደጋጋሚ ይቅርታ ቢዳትም እሷ ተወጣለ ወይስ ስኔ ልሂድ ብላው ወጣች። ናሆም ሳሎን ቁጭ ብሎ ስልኩን እየተጠቀመ ነበር። ክብሩም ተንደርድሮ መጥቶ ፈተናውን አለፍኩ እኮ ተሳካልኝ ደስ አለኝ ሲለው እንኳን ደስ ያለ ብሎ በፈገግታ ተቀበለው። ለኪራም ልንገራው ብሎ የደስታው ተካፋይ ሊያደርገው ሲናገር ኪራ መጣ ተሳካልኝ ሲለው ውስጡ ከቤት እንዲወጣለ ስለፈለገ ብቻ እንኳን ደስ ያለ፣ እንኳን ደስ ያለ ብሎ ሞቅ አድርጎ አቀፈው። የውሸት መሆኑ ግን ፊቱ ላይ ያሳብቅበታል። ክብሩም ግን መለስ ብሎ የኪራም ፊት ሳያይ ጽናት የለችም ጽናት የለችም። ልንገራታ ብሎ ደረጃውን እየሮጠ ሲወርድ ጽናት በሀሳብ ክንፍ ብላ ስለነበር አልሰማችውም። አጠገባ ቆሞ ጽናት ጽናት አልና ነካ ሲያደርጋት እንዴ መጣ እንዴ ብላ ድንገጥ አለች። እንዴ ክብሩ አለችው። አሁ ግን አንቺ በሀሳብ ክንፍ ብለሻል አላት። አይ ደህና ነኝ አለችው። ብቻ ደህና እንዳልሆነችና ውስጧ የተረጋጋ እንዳልሆነ ፊቷ እንደሚያስታውቅባት ነግሮ የእሱ ፈተናን ማለፉን ነገራት። እሷም ደስ አላት። ኪራ ከናሆም ጋር ውጭ ምሳ ተገባብዘው ናሆም ጽናትን እንደሚንታ እንዲከባከባት እና ክብሮም እንዳይወስድበት አስጠነቀቀው። ኪራ በተራው አንተስ እንዴት ነህ አለው እንደሆነ ጠየቀው። የምታገባቸው ሴቶች ብዛታቸው አለው። ተው እባክህ፣ የትኛውን ምሩም ልቤን ቆልፋው ነው መሰለኝ የሄደችው፣ ከሷ ሌላ ሴት አልታየኝ ብሏል አለው። ኪራም ሳቅብ። ለምንድነው ነገሩን የምታካብዱት የምታካብደው ደውለ አውራ አለው። ግን ደግሞ ስልኳ አይሰራም። እሷ ጸበል እንደሆነች ነው የነገረው! ናሆም እሷ ትደውል በሚልል መጋባት አረ ወንድ ልጅ እኮ ነኝ፣ ኮራ ቀብረርማ ማለት አለብኝ ብሏል። ማታ አራት ከበሉ በኋላ ጽናት ጠረጴዛውን ይዛውን አዝልታ ምን እንዳቀርብላችሁ ስትል ናሆም እየሳቀ አይ ያቺ የድሮዋን የምትስቀዋን ጽናትን በሰሃን ይዘሻት ነይ አላት። ጨመረና ፊትሽን ጥለሽዋል እኮ ታውቁሻል። ምን ሆነሽ ነው? ኪራ ምን ሆኗ ነው? አላ ምንም ብሎ ሌላ ቃል ሳያወራ ተነስቶ ሄደ። ይህ ሁለታቸው ሁኔታቸው የገባቸው እና ሆም እና ክብሮ ሁለቱ መፈቃቀር መፈቃቀር ቦታ ቢታይባቸውም ግን የመገናኘት እድሉ ስለሌላቸው ይሆናል እንዲህ የማይስማሙት ብለው አስቡ። በጊዜ ክፍላቸው ገብተው ገቡና ሊተኛ ሲገባ ዝርግት ብለው ተኝተው አገኛቸው። እኔ የት ልተኛ ነው ብሎ የእናቱ ክፍል ሊተኛ ሲልም ቁልፍ ነው። እንዲህ ለምን ይቆለፋል ብሎ ጽናትን ልትፈልግለት ሄዱ ነገራት። እሷም አጣችው። ውጪ ወጥቼተኛ ተኛለው ወቃ በቃ ሲል ሰዓቱ ስለሄደ እዚሁ ተኛ ብላ ነገረችው። እዚህ ልተኛ ማለቱን የፈራው ኪራ ከሷ ከሚመጣ ብሎ ነገሩ ደስ ቢለውም «የምርሽን ነው አላት። እንግዲህ ተናገር ያለው ከተኛ ተኛ አለዛ በጠዋት ነው የምነሳው ብላው ተኛች። የፈለገውን ክፉ ቢሆንባትም ፍቅር ውር ነውና እያጮለቀች ታየዋለች፣ እሱም ያያታል። በልብ እያወሩ ተግባብተው ኪራ ጽናትን አቅፏት ጽናትም ኪራን ጥምጥም ብላበት ሌሊቱ ሳያውቁት ነግቶ አረፋፍደዋል። ናሆም ክፍላቸው ገብቶ እንዴ! እንዲ ሮሚዮ እና ጁሊየት ብሎ ቀሰቀሳቸው። ደንግጠው ምን ምን እየተባባሉ ተነሱና በሀፍረት ወጥተው ሄዱ። ጽናት ቁርስ ደስራ ብላ ወደ ኪችን ስትገባ ክብሩን ቁርስ ሰርቶ ጠበቃቸው። ጽናት ማን እንደሰራው ገርሟት ትጠይቅ፣ እናቴ ናት ያሳደገችኝ አላልኩሽም እና መስራቱ በደንብ እችላለሁ አላት። አንተን ያገባች የታደለች ናት አለችው ጽናት ምን ዋጋ አለው? እናንተ የምትወዱት የማያክብራችሁን ነው፣ የሚንከባከባችሁን ግን ትጠሉታላችሁ አላት። አንተ የተማርክ ለሴት ልጅ ያለ አስተሳሰብ መልክስ ቢሆን ምን ይወጣልሃል? አንተን ማግባት የማትፈልግ ሴት አለች ብዬ አላስብም አለችው። ከቁርስ በኋላም ኪራ እንዴት ክብሩም ቁርስ ይሰራል ብሎ በጣም ተበሳጨ። ጽናትን ሄዶም እኔን መግፋትና መበደል ጽናት ሄድና አንቺ መቼ ነው ከሰው ላይ የመጣው ሁሉ ጋር እየሄድ የምትጠመጠሚ ብሎ ተቆጣት። ጽናትም እኔን መግፋትና መበደልን የምትተመው መቼ ነው ብላ ተናዳበታለች፣ ሄዳለች ደግሞ ካጠገቡ። ኪራ ጽናትን እንደሚበድላት ልቡ እያወቀ ለብቻው ሲሆን ይጽጽታል፣ ይቅርታም ይጠይቃታል። ይቅርታውና ስራው ግን የተለያዩ ናቸው። ጭራሽ አይገናኙም። ኪራ ጽናትን እንደሚያፈቅራት ልቡ ቢያውቅም ግን በሰዎችን ፊት በሷን ፊት ማፍቀሩንና ማፍቀሩን አይናገርም። ከሰው ጋር ሲያያት በጣም ይበሳጫል። ጽናት ሳሎን ስታጸዳ ክብሮም ሳታየው ሲነካት ደንግጣ አንገቴን ቀጨኝ እኮ አለችው። ቆይ ራሴ ያበላሸውትን ራሴ ላስተካክል ብሎ አንገቷን እያሸ ኪራ ደረሰ። በጣም ተናደደ። ምን እየሰራችሁ ነው ብሎ ተናገረ። ክብሩም ምንም ስናደርግ አላየህም። ሲጀመር ሴት ልጅ በዚህ ልክ መዘለፍ ትክክል አይደለም። አንተ ማን ተቆርቋሪ ያደረገ አለው። ጽናትም አሰናብታኝ ስትለው ቆርጦላት ቆርጦላት መሆኑን አውቆ አትሄድም አትሄዳትም አለና በራሱ ጊዜ ፈልጉ ለአባቷ የላከላትን ብር እዳሽን አልከፈልሽም አላት። የአባቷ ነገር ድክመቷ ነው እና ጽናትም ሳትወድ በግዷ ጨካኝ እያለች ለመቅረጥ ተገደደች። ኪራ ለናሆም ከጽናት ጋር ተጣልቶ ሊሄድ ነው እንዳለችው ነገረው። ክብሩም ወደ ሆቴል ሊሄድ የነበረውን ሀሳቡን ሰርዞ ጽናትን ለማጠንከር ቀርቷል። ናሆም ለኪራ ክብሩም እንደሚያስብለት ቢነግረውም ሊያምን ፈቃደኛ አይደለም ክብሩምም በሁኔታው ቢናደድበትም ጽናትን ለክፋት አስቦ እንዳልሆነ እያሳመናት ይገኛል በቀጣይ ምን ይፈጠር ይሆን አብረን የምናየው ይሆናል የዚህ ቻናል ቤተሰቦች ሰብስክራይብ ማድረግን አትርሱ